እንዴት ናችሁ ተመልካቾች? ደህና ናችሁ ወይ? ዛሬ ከታሜ ጋር ሻይ ቡና ሻይ ቡና ልን ነው እንግዲህ፣ እንደዚህ ነው። ሻይ ቡና አድርገን ሻይ ቡና ምንለው ማለት ነው። ይህ ውስጥ ልበ ፕራንክ ነው የምሰራው ግን እውነት አይደለም። ቤታቸው ሂጂ ምን እንደሚሉኝ መስማት አለብኝ። እሰማቸዋለሁ እና?

እናቴንም ላስፈቅዳት ነው። አሁን እንግዲህ እናቴንም ላስፈቅዳት፣ ታሜ ምን እንደሚለኝ እንስማ። አሁን እናቴ መጀመሪያ ላስፈቅዳት። አይ እንዴት አላችሁት? ምን እንደምትል እንስማ ብለን እንዴት አምሮብኛል። በጣም እንደዚህ ነው ስለይወሰም ያለው ቡና ለሌላ ነው። አልሰማሽም? ላስፈጥልሽ ሲገኝ በቃ ነው በቃ ምንድን ነው ነው ከሰ ከታሜ ጋር ሻይ ቡና በቃ ቶሎ ዛሬ ረፍቴ ቀን ነው። አልሰማሽም? አንተ እንደዚህ ሆና ነው የምትቀርፃት? እንደዚህ ስትሆን አንቺ ግን ጤነኛሽ። አምሮብኛል እናቴ። ለውጣ ሲቀር እናቴ አምሮብኛል። እንደዚህ አትሁን። ብሶብሻል። ስማም ስታስፈሪ። በቃ አልሰማሽም? አልሰማሽም እንዴት ሊል ነው

ግን እስቲ እደውልላቸዋለሁ። ሰራተኞቹ እቃው ጨርሱት አይጨርሱት አላውቅም። በዚህ ሰሞኑን ሙሉ ጭነት አለ ተከታታይ። እሺ እደውላለሁ። እናቴ በቃ ፕራንክ ላረግ አውቄሽ ነው እንጂ ፕራንክ ላረግች ነው እንጂ። ግን ነበረ ሰው ነገር የመጣ

ግን ታሜን ፕራንክ ለማድረግ ብዬ ነበረ። ታምራትን ፕራንክ ላደረገው ነው። ስታስፈሪ ኦ ለምን ማስፈረው? እናቴ አምራለሁ። አረስ ምን በጣም ነው ማምራው እንዴ? እንደዚህ ይቆንጃው ነው እንዴ? ለስማ እሺ፣ ፕራንክ ተናረኩሽ። በቃ እሺ።

ምንድነው ሌድ እኮ ነው ወደ ፋፍ ሂጂ ሌድ ነው ና እንሂድ ማረ አው እኮ ነው ከአንቺ ጋር እንደዚህ አምረብኛል እኮ ምንድነው ትፈልገው እዚህ በላይ ትፈልገው እዚህ በላይ ምንም እንደሆነ አይመለከትም እንደዚህ ምን ሆነሽ እንደዚህ ነው የሚሄደው ምንም